የኢትዮጵያ ብሔራዊ ምርጫ ቦርድ አመራር ዕጩ አቅራቢ ኮሚቴ የተመረጡ እጩዎችን ይፋ አደረገ። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ የምልመላ ሂደቱንና የተመረጡ እጩዎችን ይፋ ሲያደርጉ እንዳሉት በቀረቡት ተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ ስድስት እጩዎች ተመርጠዋል። በዚህም መሰረት አቶ ተስፋዬ ንዋይ፣ አቶ ተክልቲ መስል፣ ዶክተር ያሬድ ሀብተማርያም፣ ወይዘሮ ነሲፈ አሊ፣ ወይዘሮ ዳሮ ጀማልና ወይዘሮ ፍሬሆት ግርማ በዋጁ መሰረት መስፈርቱን በማሟላታቸው ሶስት የማጣሪያ ሂደቶችን አልፈው ተመርጠዋል ብለዋል። ባለፉት 9 ወራት ለ3351 ተሽከርካሪዎች ከ850 ሚሊዮን ብር በላይ ነዳጅ ድጎማ መደረጉን የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። የነዳጅ ድጎማ ተጠቃሚ የሆኑ ተሽከርካሪዎችም 1153 የሀገር አቋራጭ አውቶቢሶች፣ 1716 የከተማ አውቶቢሶች እና 482 የፐብሊክ ሰርቪስ አውቶቢሶች መሆናቸውን ተብራርቷል። በበጀት ዓመቱ ያለፉት ወራትም ከ45 ቢሊዮን ብር በላይ በዲጂታል ነዳጅ ግብይት መካሄዱን ሚኒስትሩ ለፋና ሚዲያ ኮርፖሬሽን ገልጿል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የአሳ ሀብትን ለመጠቀም የሚያስችል የአሰራር መመሪያ በቅርቡ ጸድቆ ወደ ስራ እንደሚገባ ግብርና ሚኒስቴር አስታወቀ። መመሪያው በግድቡ ያለውን የአሳ ምርት አሰባሰብ ስርዓት በማስያዝ ለቀጣዩ ትውልድ ለማስተላለፍ የሚያስችል መሆኑን በሚኒስቴሩ የአሳ ሀብት ልማት ዴስክ ኃላፊ ዶክተር ፋሲል ዳዊት ገልጸዋል። በግድቡ አሳ ለማምረት የሚፈልጉ አካላት ተገቢውን ቁሳቁስ እንዲጠቀሙ የሚያስገድድ መመሪያ መሆኑን ለፋና ሚዲያ ኮርፖሬሽን ተናግረዋል።